ልክ ነሽ። እኔ ራሱ ጠዋት ጠዋት አንቺን ያለ ሜካፕ ሳይሽ ልክ እንደዚህ ነው። ድምፅሽን ስሰማ እኔ ራሱ አንቺ መሆንሽን የማስታውሰው ቤርዬ። ማለቴ እትዬ፣ ጫማ የተለካከል አልመሰለሽም? ውይ ቤርዬ፣ ለጊዜው እንኳን ያለ ፍቃድሽ ብዬ የራሴን ጫማ ነው ያረኩት። እስኪ አንድ ጫማ ካለሽ ወዬ በይኝ። ይገርምሻል፣ ጋሼ ቆንጆ ቀሚስ ገዙልኝና ጫማው ግን ብዙም አልነፋኝም። ጋሼ አልገባኝም። ቆይ ለምንድን ነው ለአንቺ ቀን ሁሉ ነገር እያደረገልሻለሁ? እንጃ እንግዲህ ያው ምናልባት ውስጣቸው ከጅል ወይ ሊሆን ይችላል። ለነገሩ አንቺ ምን ታደርጊ እኔን ጥፋተኛ። ይኸውልሽ ለማንኛውም ተባረሻል እንዳትይኝ ብቻ። እንዴ፣ ቆይ አንቺ ማን ስለሆንሽ ነው ከመሬት እየተንሰር ተባረሻል፣ ተባረሻል የምትይኝ? እንዴ፣ ማን ስለሆንሽ ነው? አሁንስ ምርር ነው ያለኝ። እንደ አንቺ ቆይ፣ አንቺ ማን ስለሆንሽ ነው እንደዚህ እያናገርሽኝ ያለሽ? ንገሪኝ። ጋሽ ጋሽ ጋሽ ጋጋ እስኪ ቆይ እሷ ምን አግብቷት ነው ከዚህ ቤት ውጭ የምትልሽ? እንጃ እኔ ምን አውቃለሁ? አሁንማ ዝም ብላ ከመሬት ተነስታ የደመነውን መጨፍ ገገታ ተባረሻል ትለኛለች። እኔ ደመነውን አላጨፈገኩት ምንድን ነው የምቀባጥሪው? ይልቅ የሷን ጉዳይ ተይውና፣ ይኸውልሽ የዚህ ቤት አባ ወራ እኔ ነኝ። ስለዚህ እኔ አድርግ ያልኩሽን ነገር ብቻ ነው የምታደርጊው። አድርጊ ምን አድርጊ ሊሉኝ ይሁን አድርጊ ሄጂ ምን ያምሻል እኮ ቆይ ከዚህ ጋር ምንድነው ያለሽ ነው ቆርጠሽ ትወስጂዋለሽ እሺ እሺ ነውር የለም። ነውር ነውር ነውር እና የቤቱ አባወራ እኔ ስለሆንኩኝ እሷ ምንም አታመጣም አለሽ። አይገርምሽም? ይህን ስሰማ እንኳን እንደሌላ ጊዜ በር ስር መለጠፍ እራሱ አልተጠበቀብኝም። ቆይ ግን ምን አይነት ሚሽን ነው የሰጠሽ ትዬ ደግሞ እንደው ይሄ ሚሽን እስከሚያልቅ በስምሽ ብጠራሽ ቅር አይልሽም አይደል ብሪቱ? ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ ቤሪ። የማንም መቀለጃው ይልቀ ሰሚናልሽ አንቺ ግብስብስ ብስብስ ብለሽማ፣ አትስደቢኝሽ፣ እድ ግብስብስ ነው ያልኩሽ። ቆይ እኔ የምለው ታዲ እስከ መጨረሻው ድረስ የሚያዋራሽ ይመስልሻል እንዴ? ለነገሩ ታዩ ሰውየው እንደሆነ ሰራተኛ ማማገጥ ልማዱ ነው። ይልቅ ብርዬ ብርው ብርትዬ፣ ታዲ ቆንጆ ጫማ እስኪገዛልኝ ድረስ አንቺ የምትለብሻቸውን እነዛ ተራራ ተራራ የሚያክሉትን ጫማዎች ግዥልኝ፣ ማለት አበድርኝ ካዲ ይህ ሚሽን እስከሚያልቅ ድረስ ሁላችንም በስማችን ነው የምንጠራረው። እሽ፣ ጎትቴ ነው ከዚህ ማውጣሽ ዛሬ። እሺ፣ ምን ችግር አለው ታዲያ? ታዲዬ ጎትቶ ያስገባኛል። ይገርምሻል፣ ብሪቱ፣ በዚህ ሰዓት እዚህ ቤት ውስጥ ከማናችሁም በላይ በጣም የማስፈልገው በእሱ ህይወት ውስጥ እኔ ነኝ። ገባሽ? ወይኔ ጉድሽ ብሪቱ ይህን ቻፕስቲክ ነው፣ ቻፕስቲክ ብልሽ የምትቀቢው። ለማንኛውም ለጠቡሽዬ አይመጥናትም። ይልቅ ብርዬ ቆንጆ ቆንጆ ማርክ የሆኑ መዋቢያዎች የምትፈልጊ ከሆነ ጠቡሽዬ ጋር ጠጋ ብለሽ ላበድርሽ፣ ልተባበርሽ ይችላለሁ። እሺ ያው ታድጌ ከሚገዛልኝ ማለት ነው። ወይኔ ጠባለች፣ ጠባለች። ፈጣሪ ህልም ነው በለኝ። ወይኔ ጉድሽ ቤ፣ ወይኔ ጉድሽ ቤ፣ ታበታኪ ታዲያ

የምለውን ስ ክፉ ለሚዋደድ ምችሎ ዝም ይላል። እንደው ለማይገባው ድምፅሽን ቀንሽ። በጣም ጀረውህ ህ ብርዬ እንደው እውነት ለመናገር ድምጼ ሳይሆን የጮኸብሽ የኔ ውበት ነው። እንደዚህ ጮክ ያለብሽ። እንደውን የሚገርመኝ ነገር እኮ ድሮ ድሮ ፍቅር ሰው ሲይዘው በጉሮሮ ነው የሚገባው ይባል ነበር። ለካ ውበት የሚያምረው ለካ በሜካፕ ነው። አሳየሽኝ እኮ ጉድሽን። ቆይ ለምን ከቤት አትወጭልኝ እና ወይስ ጸብ ነው ፍላጎት? እንግዲህ የሚሽን ከተበላሸ ጸብሽ ከኔ ጋር ሳይሆን ከታዲጋ ነው ማለት ነው። ስንት ጋሽ ጠባለች ጋሺ ብለሽ ጥሪው። እንግዲያው ወይ በኮድ ስሙ ፍቅር ብዬ ልጥራው እንዴ? አሁንስ በቃሽ። እውነቴን ነው በጣም በዛ እና እኔ ታዲኮኑ ሚስጥር እንዳይወጣ እኔ ፍቅር ስልሽ አንቺ ደግሞ ማሬ በይኝ አለኝ። ጠባለች ሚሽኑ ምን እንደሆነ ነገረኝ? ቆይ ምን አድርጊልኝ ያለሽ? ዊ ቤርዬ፣ መጀመሪያ የጀመርሽውን ንዴት ብትጨርሽ አይሻልም? ያው አንድን ንዴት ይበቃሻል ብዬ ኮኑ ምንም እንድትሆኝብኝ ስለማልፈልግ እያንዳንዱን ንዴት ተራ በተራ እያካሄድሽ እንድትናደጅ ብዬ ኮኑ። ግድ የለም አልታመምሽም። ንገረኝ። መቼም ይሄ ነገር ከፍርቱና ጋር የተያያዘ ነገር አይደለም አደል? ውይ ለካ ይያያዛል። ወይኔ ጉድሽ። ጠቡሽ ይሄ ፋሲካ የማያልፍ መስሎሽ ነው አደል? እኔ ከፈለግኩኝ ታዲጋ ደውዬ ማባረር እችላለሁ። እሺ የሆነ ሰው ላማልል አን አንቺ ነሽ የምታማልኝ? ቆይ ምን ማለት ነው? አንቺ እኔ ለማማልል ምን ያንሰኛል? እሺ ይሁን ቢባልስ ማንን ነው የምታማልልኝ? እባክሽ። እሺ በቃ ምስ- ምስዬ ምስክርን ነው እንዳማልል የተፈለገው? ይኸውልሽ ድጋሚ እግሬ ስብ ተደፍተሽ ብትለምኝ እዚች ቤት የማስገባሽ እንዳይመስልሽ እንዳይመስልሽ ይልቅ፣ እሱን አብረን ብናይሻለ። በነገራችን ላይ ታዲዮስ እንደዚህ ቆንጆ ሆኜ አይቶኝም ያውቅ አይመስለኝም። አጋት አሁን በደንብ ገባኝ። እሺ አንቺ እሱን ስታማለ ፍርቱና በደንብ እንድትናደድ ፈልጎ ሆነ ል አሁንም ከዛች ልጅ ልል ያለ ፎንቃ ይዞታል ማለት ነው። አንፎቃ ያስቀርሽ። እሺ ደግሞ ተነቅሰሽ ይለኛል። እባክሽ ቋን ደሞ ሁኔታውን ፍርጥርጥ አድርጌ ከማውራት ውጭ ምን አረኩኝ? ቅሳቱ ታዩ እሱ ሌላ ጊዜ ነግርሻለሁ። በጣም ብዙ ታሪክ አለሁ። ደግነቱ አንቺ ማማለል ስለማትች ገንዘብና ንብረቱን ይጨርሳል እንጂ አንቺ ላይ ማን በጭራሽ አይሳካላትም፣ በጭራሽ። ይገርምሻል። ጠባለች፣ የናይቶ ጠብ ያላላ ሰው በቃ፣ ወይ አይኑ አይሾፍም ማለት ነው። በቃ የሆነ ነገር ላይ ተላልፈናል ማለት ነው። እስኪ ዝም ብለሽ ያጠቡሽ፣ የሆነ ዝም ብላ የምትጠባ ሰው እኮ ናት። ይልቅ ቤርዬ፣ እስኪ የሆነ ጥርፍር ነገር ካለሽ ብቻ፣ ሌላ ተደራቢ ውበት የሚያመጣ ነገር ካለሽ አውሺ፣ ጥፍሮሽ አርቲፊሻል ያልሽ፣ እንደውም ብቻ ምን ችግር አለው ቤርዬ? ሴቱ ያው ገንዘብ ያለው ማለት ነው። እንኳን ጥፍሩን ወተት ቤት ምናምን ይሰራ የለ እንዴ? ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ ቤሪ። መጨረሻሽ የማንም መቀለጃ ሆኖ ይቅር። ወይኔ ጉድሽ ቤሪ። ምን ታደርጊያለሽ ቤሪዬ። ዝንብ ሲያረጅ አንበሳ መጫወቻ ይሆናል አይደል የሚባለው? ምን ማን ነው ዝንብ? አንቺ በጣም የተጨመላለቅሽ አልመሰለሽ እንዴ? ቤርዬ ቆይ፣ ለምንድን እንደዚህ የተበሳጨሽው? ምን ከባዴ ጋር ትዳሬን ለማፍረስ እየተሰናዳሽ እንድመረቅሽ ፈልገሽ ነበር እንዴ? ተባለች ሩፍ እየመጣሽ ተኚ። አልጋዬ ሰፊ ነው ማለት ይሄ ነው። እኔ የምልሽ ታዲያ ሊሰጥሽ ያሰበውን እኔ እጥፉን አድርጌ ብሰጥሽ ምን ችግር አለ? ለነገሩ እሱ ሌላ ምን ያደርግልሻል? እዚህ ቤት በነፃነት እንድትኖሩ ያደርግልሽ ነው? ምንም ያደርግልሽ ውይ ቤሪዬ፣ እንደው ካልሽማ፣ እኔ እኮ ያው አላወራም እና እናንተን አላጋጫችሁም ብዬ ነው እንጂ አስተያየቱ እንኳን ትንሽ አንዳንዴ ከበድ ይላል። እኔ የምልሽ ጠባ አለች። ጠቡሽዬ፣ ለምን ሚሽኑን ቀየር አደርገሽ ታድ፣ ለምን አትፈትኝልኝም? ይኸውልሽ ቤሪ፣ ድንገት አንድ ቀን የሆነ ወሬ ላቀብለው ዛው ብዬ ክፍሉ ስገባ ልብሱን እየቀየረ ነበረ። ምን ከዛልሽ? ዛው ብዬ ስገባ አላየሁት መሰለሽ? ምንድን ያየሽው ዴ? ምን ያየው መስሎሽ? ኧረ እኔ አስተያየቱን ነው። ተያየን እኮ ፍቅር ይረጫል። አስተያየቱ ነው ያልኩሽ። ወይኔ ጉድሽ ሜሪ! ወይኔ ጉድሽ ሜሪ! ሲጀመር አንቺ ክፍሉ ምን አባሽ ዘው አድርጎ አስገባሽ? ጠባለች። እኔ ለማናደድ ፈልገሽ ነው አይደል ምትዬ? አንቺም ታውቂያለሽ እኔ እዚህ ቤት እንዳንቺ የምቀርበው ሰው የለኝም። አንቺ ስትጎጂ ደግሞ ያመኛል። ለዛ ነዋ። እኔን ለመጉዳት ከባሌ ጋር፣ እንደውም ንገርሽ ትችዋለሽ አንቺን እሱንም እሰራላችኋለሁ እንጂ ቤሪ ቆይን፣ የምለው እና ጥፍር የመዋሱን ነገር እንዴት አረግሹ ታውሹ? ችግር የለውም ይሁን እስኪ። አይ ሌላ ትርፍ ካለሽ ብዬ እኮ ነው እንድትሰጪኝ ብዬ ነው። ቤሪዬ ስነግርሽ መኝኝ ተመስገን አምላኬ ክብር ይስፋ፣ መድሃን ያለ ይሄኔ ጌታ ምን ይሳናል? በስተመጨረሻ በስተ ቤቴን በእጅ ያስገባሁ ይሄ ጌታ። ምን እያልሽ ነው እማ? መጀመሪያም ቢሆን እኮ ቤቱ ያንቺ ነበረ። ለዚህ ነዋ ማንም እንደፈለቀ፣ ለዚህ ነው ማንም እንደፈለገ ይፈነጭበት የነበረው ማሚ። ጠባለችን፣ እኔ ነኝ እንደዚህ እንድትለብስ ያደረኳትኝ። ሰራተኞች ማለት እንደኛ ሰዎች አሉ። በቃ እኛ ካልተንከባከብናቸው ማን ይንከባከባቸዋል? ለእዛ ብዬ ነው። ለዚህ ፍርቱናን እንደ እንቁላል ስትንከባከባት ያየነ። የት ነበርሽ?

ጮማ የሆነ ወሬ አለኝ። በአዋዜ ይቅረብልክ ወይስ ብቻውን? አይ አዋዜው ደመሰለኝ፣ በዋዜ ይሻልካል። ከአዋዜው ስጀምርልህ ማን እንደነገራት ባለ አቅም ሚሽኑን ደርሳብናለች። ወደ ጮማው ደግሞ ስሄድ ቤሪ ማለቴ እኔ እናንተን ጠርጥራናል። ምን? ውይ አዋዜውን አስቀደምኩት እንዴ? ምን እንደ መከባጥሩ እንዴ? ቆይ መንበረሻ ነው አራ ነኝ። ምን እናለው እንዴ? ባሌን መፈተን ፈልጋሉ ያለችው ራሳ ነው። ደምት ቻሉ። ይሄ ነገር ይቅርብኝ። እህ ምን ነው የሚቀረው? እህ እርፊ ዞዶ አላል እንዴ? ወደፊት ብቻ ነው ማለት ነው። ሲጀመር ይሄን ስራ አንቺ መስራት መስለኝ። እህ ጋሺ ደሙ ገና መቻ ነው እንደዚህ አይነት ተሳን የምትወስነው። በዛ ላይ በዛ ላይ ምን ጋሺ እንዴ መናገር ፈርቼ ነው እንጂ ልጁን የውነት ሳላፈቅር አልቀርም። የቱ ልጅ ጋሼ ደግሞ ምስክር ነው። ይገርሞታል፣ ጋሼ ያኔ ለመጀመሪያ ጊዜ እንደዚህ ከዚህ በርጋ ሲገባ ያየሁት ጊዜ ለራሴ ጠቡ ጠቡ ሽይ፣ ይሄ ልጅ እንዳያመልጥሽ በፍቅርሽ ጠብ ማድረግ አለብሽ ብዬ ለራሴ ቃል ገብቼ ነበር። አሁን አንተ የሚሽን ስታቀርብልኝ ትዝ አለኝ። የምርሽን ነው የምርሽን ነው። ዱባለ ይሉት ጋሽ ማን ነው ደግሞ? ዱባለ አባቴ ነው። ጋሽ ጣባለሽ ዱባለ እኮ ነው እሱ ብቻ። ነገር ይፍጠር ብችሉ በአጭር ጊዜ ውስጥ አዙራ ስትጋፉፉ ብርቱና ብታይ ጥሩ ነው። አረ ጋሽ እንዴ፣ ከመቶ ሜትር በአንዴ ወደ ማራቱ መሮጥ አይከብድም? ምን ነው እኔ ጣባለሽ እንትሉ ወደ ጣባረጋለሁ ምናምን እያልሽ ስትፎክሪ ያለ ነበር እንዴ፣ ነው ወይስ ምስክር ላይ ሲሆን አይሰራም? ነገር ወዴት እያመራ ነው? ጭራሽ ሊያባዝኝ። እንደው ግን ከዚህ ኩሽና አያውጣሽ ብሎ የረገምሽ ማን ይሆን? ውይ ዓለም፣ እንዴት ነሽ? ከተገናኘን ቆየን፣ እንዲ በጣም ነው የናፈቅሽኝ። ዛሬ እታለምሽ፣ ለምሽ ድል በድል ሆናልሻለች። ምን ተገኘ? በስተ መጨረሻም ቢሆን ቤቴን በእጅ አስገብቼልሻለሁ። የምርሽ ነው? ወይኔ ታለም፣ የእውነት በጣም ነው አይገርምም። እታለም፣ እኔ እኮ ምስክር እንዳለው ብሔሬ ሀሳቡን አስቀይራ ቤቱን የሆነ ነገር እንዳታደርገው ሰክቼ ነበር። እንግዲህ ፈጣሪ ረድቶኝ ቤቴን በእጅ ያስመልሻለሁ። አሁን ደግሞ የቀረኝ የምራቴ ጉዳይ ብቻ ነው። እሷ እንኳን በቀላሉ ትመለሳለች ብለሽ ነው? ታዲያ እኮ አሁን አንቺን ገረድ ብሎ መጥራቱን አቁሟል። ስለ አንቺ እንኳን ሲያወራ ፍርቱና እያለ ነው የሚያወራው። ታዲያ እኮ ይሄ ምን ይገርማል? ድሮም እኮ ፍርቱና ብሎ ነው የሚጠራኝ እኮ ያቺ ቃል በጡሪ ከማምጣቷ በፊት ነዋ። ለማንኛውም እታለም፣ እኔ ስራ አቁሜያለሁ። የምን ስራ ነው? እኔ አማትሽ እያለውልሽ እንኳን አቁምሾ። ይሄ እንኳን እናትሽ በሚለው ይስተካከልልኝ ደስ ይለኛል። ግድ የለም እናቴም በይኝ። አማቴም በይ። እኔ እንደው ትግሌን አላቋርጥም። እሺ በቃ ሳልሆነኝ ይሄን ልጨርስና ቡና ፈላልሽ። እሺ በይ፣ ቶሎ ነይ፣ ቶሎ ውጪ። እሺ። አሁንማ የቤቱን ስም በስማቸው አዞርክላቸው፣ እንደፈለጉ ሳሽከረክሩ ሊኖሩ ነው። ጠባለች ለኔ እንድትፈትነኝ ልከሻታል። አላክሻትም። እያወራሁ ያለሁት ስለ ቤቱ መስሎኝ። አሁንም አታብኝኝ ማለት ነው ካልክስ፣ እንደውም ከዚህ በኋላ ነው። ሽም አላምነ እኔም በጠባለች ትፈትኝኛለሽ፣ ለፈተና ብቁ ትሆናለሽ ብለህ አይደል እንዴ? ፍርቱናን ለማበሳጨት የላካት ምስክር ጥሩ ሰው አይደለም። እኔ ደግሞ ለሱ ሲበላሽ ዝም ብዬ ማይት አንችልም። እኔም ህይወቴን ስታበላሽ ዝም ብዬ አላይህም። እሺ ወይም ደግሞ አንድ ፊቱ ለምን አልፈልግሽም፣ የድሯን ገረድ ነው የምፈልጋት ለምን አትለኝም? ከዚህ በኋላ ፍርቱናን ገረድ ብለሽ ባጠራ ደስ ይለኛል። እንደዛ ብሎ መጥራት ያስለመድከኝ አንተ መስሎኝ። እናቴን ስለምትንከባከብልኝ ብቻ ከዚህ በኋላ ባላስቀይማት ደስ ይለኛል። ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ እንዲማ ያንተ አሻንጉሊት ሆኝ አልቀርም። እሺ። አሁን ደግሞ ምን አጠፋው? ምንም አላጠፋው። አረ ምንም አላጠፋ። እኔ ነኝ እንጂ ነፈዟ ይውል። አንድ ነገር ልንገርህ። በትክክል ታገባኛለህ። ፍርቱና ፊት ቀለበት ታስርልኛለህ። ተጋባ። አረ ችግር የለውም። በእኔ ጣሉት ችግር የለውም። ቆይ አንዴ እደውላለሁ። አንቺ ምን እያረግሽ ነው? ዝም ብለሽ ክፍት ቤት ስላገኘሽ ዘው ብለሽ ትገቢያለሽ። እን ምን ነው? አላየሽም ለማለት ነው አናገርሽ? አይ እንደው አልታየህም እንጂ ያናገረስ ነገር ሌላ ሌላ ነበረ። ሸበላው ቆይ፣ ምን ለማድረግ እየሞከርሽ ነው? ስታይ ምን ለማድረግ እየሞከርኩ ይመስላል? ደና አይደለሽም እንዴ? አይ እኔ ደና ነኝ፣ እግዚአብሔር መስገን። አንተ እንዴ ነህ? ቤተሰብ ምናምን ሰላም ነው እንዴ? አንተ ምን ሆነህ ነው እንደዚህ? አትሰግጥ እንጂ እንደዚህ አይነት እድል ሲገኝ እኮ ላፍ ማድረግ ነው። ላፍ አድርጋት፣ ላፍ አድርጋት፣ ላፍ፣ ላፍ፣ ላፍ ይባላል። ሰማ እንዴ? ገባኝ። በዛ ነገር አልተሳካ ሲለው ጭራሽ በአንቺ ዙሪያ ጥምጥም መጣ ማለት ነው። ምኑ ነው ግን አልገባኝ። እኔን እንድሰልይ ስለላከሽ ሰው ነው የማወራው። ለማንኛውም ለዛሬ አልተሳካለም። በቤት የለቀሽ ውጭ ቆይ እኔማ ጠብ ሳላደረግህ ዝም አልልክ። ወይኔ ወይኔ ወይኔ፣ እኔን ጠብ አለች። እንቆኝት ደሞ ኩራቱ እንዴት አባቱ ነው የሚያምረው። ወይኔ፣ በቃ የእውነት ፍቅር ሳይዘኝ አይቀርም። ወይኔ ጉድሽ። ጠብ አለች። እሱን ጠብ አደርጋለሁ ብለሽ ራስሽ ጠብ ልትይ ነው። ኡፍ አይዞሽ፣ ምራቴ አታስቢ። በሽታዬን በቅርቡ ስለምነቅለው ለጊዜው ነው ህመሜ። ይፊቴይ እንግዲህ ምንነው ዘርፌ? ትሰሚኛለሽ? ከዚህ በኋላ እዚህ ቤት እየተጨማለቁ መኖር የለም። ይቀልዳሉ እንዴ? ማዘር ቡንቤርን ያክል ነገር እኮ ነው። እኔ ፊት ላይ ወጣሁ። እስኪ ፊቴ ላይ ፊቴ ላይ ማዘር፣ አስቅ። ምራቴ ለቀቅ አድርጊያት እሺ። ግን እኮ እኔ አሁን የልጆት ሚስት ነኝ እንጂ ድሮ ሠራተኛ አይደለሁም። ማንሰር አይደል እንዴ? ዋ መቼም ቤቴን በእጄ እንዳስገባው ሳትሰሚ አልቀረሽም። እራስሽን ሰራተኛ አድርጌ እንዳልቀጥርሽ። ኤክስኪውዝ ሚ እኮ እኔን የቤት ሰራተኛ በላ ተኛ ከመባል አይሻልም? ሰራተኛ አማርኛው ራሱ አየሽ አይደለም? ሰርቶ ተኛ ነው። እንዳንቺ በልቶ ተኛ አይደለም ወይ? ለምንመቸው ደሞ ዱላ ማማንስተው ለምን አይደበድቡኝም ታዲያ? አይሻሉትም እንደዛ በዚህ ከቀጠልሽ ማለቴ እዚህ ከቀጠልሽ፣ ሊቀርልሽ ነው። አውቄው ነበር አውቄው ነበር። ወይኔ አሁን ከብሶ በላይ ያስጨነቀኝ ፊቴ ላይ የወጣብኝ ብጉር ነው። ወይኔ ጉድሽ ከባልሽና ከቤትሽ በላይ ፊትሽ ላይ የወጣው ብጉር አስጨነቀሽ አይደል? ሶሪ የሎት ማዘር እኔ በፊቴ ቀልድ አላውቅም እሺ። ልጆትም እኮ እኔ ላይ ጠብ ያለው እኮ ፊቴን አይቶ ሆኖ ገባሁት አይደለ። በእኔ የተማለለው ደግሞ ፊቴን በመመልከት ነው። ስለዚህ ነጥብ እንደውጣብኝ አልፈልግም። የኋላውን ማየት ቢችልማ መቼ እንደዚህ ወደኋላ ሆኖ ይቀር ነበር። እታለም፣ ቡናውን ላስቀድምልሽ ወይስ ጁሱን?

ውይ ምስክርዬ፣ መጣክ፣ አታይም እንዴ እንዴት አድርጌ ቤትን ፏፏ አድርጌ እንደጠበኩ። አንቺ ሴትዮ ያምሻል እንዴ? አው ያመኛል። የእኔ የእኔ ኦክሲጅን፣ ኧረ አይሻልሽም የእኔ ካርቦን ዳይኦክሳይድ። እኔን ምስዬ፣ ምሱ እኔን የተቃጠለ አየር ይሁን ችግር የለውም። ምስ ምስክርዬ፣ በአንተ መሰደብ ለእኔ በቃ አለሜ ነው። ግን ቆይ ለምንድን ነው አንተን ሳይክ ልቤ ትርትር ብሎ ሊወጣ የሚደርሰው? ምን ነው አሁንስ። ፈጣሪ እንዳሳብሽ ባረገዴ አስገባኝ፣ ዚ ምን ከልብ ውስጥ አስገባኝና ቤት መስራት መቼም የጨረቃ ቤት መሆን አለበት እኔማ ቶሎ የሚፈርስ ቤት አይደለም ልብ ውስጥ የምሰራው። ለምን አትረዳኝ? ምስ ምስ ምስል ስም እኮ ለማቆላመጥ አይመችም። የኔም ስም ደግሞ አይመችም። አያደል እኔ እናንተ ከአንድ ወንዝ ስንቀዳ። ለማንኛውም ቲያትሮ አብቅቷል? በይ አሁን ከቤት ውጪና፣ ለዛ ለላከች ሰውዬ ያደረግከው መንገድ አያዋጣም በይው። እኔ ምለው ቆይ እዛሽ ፍርቱና ላይ ምን አይታችኋል? እሺ ቤሪስ ትቅር? እዛሽ ፍርቱና ለምን፣ ምንድን ነው ያያችኋት፣ ያያችሁት ከኔ? ቆይ እኔ ከሷ በምን አንሳለሁ? አሁን ታስቀባኛለህ፣ አታስቀባኝ ሴትዮ! ያምሻል እንዴ? ልብ እኮ ዕቁብ አይደለም። አሁኑኑ ውርደት ወርደ ሳይከተልሽ ከዚህ ቤት ውጪ እውል። አሁን ማን እንደሚዋረድ አብረን እናያለን። ይልቅ ደፈለይም ብዬ ሳልጮ፣ አሁን ሸራ ትቆጥታለህ፣ አትቆጥትም ና ምን እያልሽ ነው? የምንሻራ ነው ምጎትተው ያ ይሱዙ ልበል ዳይጎትት እውነትም አሁን ንክ መሆንሽን አወኩ። በይ ከቤት ይውጫው ነው አትጎትትም? ሶስት እስከምቆጥር ድረስ ካልጎድት እጨዋለሁ። አንድ ጎትት። ምን ለማድረግ እየሞከረሽ ነው? ያምሻል እንዴ? ሁለት ጎትት። ሶስት ሶስት ይኸውልህ፣ ከዚህ በኋላ ድጋሚ እድል አልሰጥህም። እሺ፣ አንድ። ትጎትታለህ ወይስ አትጎትትም? ጎትትም። ሁለት። ትጎትታለህ ወይስ አትጎትትም? ሶስት። እንዴት ዋልሽ? ሰላም ነኝ ደሞ ስራውን እንደተውሽው ሰማሁ ቆይ ግን ለምንድን ነው ስለ እኔ ህይወት እንደዚህ የምትከታተለው ለነገሩ እውነትሽ ነው ልክ ብለሻል ክብርሽን እንድታውቂ ማድረግ ነበረብኝ እኔ እኮ ግርም የሚለኝ ይሄ እንደ ስስት የምትቀያየረው ነገር ነው አቋም ይኑርህ እንጂ ለማንኛውም እማዬ ጋር እንደምትሰሪ ሁሉ እኔ ጋርም ቤት ተቀጥረሽ እንድሰር ይፈልግ ነበረ። ለዚህ ደግሞ ደሞ ደሞዝ እከፍልሻለሁ። ይህንን ላናገረሽ ነው የመጣሁት። እሺ እሺ፣ ማለቴ ያው ተስማምቻለሁ። ደሞዝ ትከፍለኝል፣ እሽታው ፈጠነ ብዬ ነው። ስለዚህ አንተንም እምቢ ብዬ ጎረቤታችን ጋር እየተመላለስኩኝ እሱ ጋር መስራት አለብኝ ማለት ነው። ምስክር ጋርም ለመስራት አስበሽ ነበረ። አስታውስ እንጂ ክፍለ ሀገር እኮ የምረዳቸው ቤተሰቦች አሉ። ረሳኸው እንዴ? እሺ፣ እንደዛ ከሆነ ጥሩ። ስራው መቼ መጀመር ትችያለሽ? አንተ ከፈለክ ዛሬ መጀመር እችላለሁ። በጣም ጥሩ። ስለዚህ መኝታ ቤት ትኩስ ነገር ይዘሽልኝ ነይ። ግዴታ መኝታ ቤት መሆን አለበት? አዎ አረፍ ብዬ ትኩስ ነገር መጠጣት ስለፈለግኩኝ ነው። ሻይ ይሁንልክ ቡና? ሻይ ይሁንልኝ። እንዲያውም ሻወር ስለምወስድ ከሻወር ጨርሼ ስወጣ ኮሞዲኖ ላይ ትኩስ ሻይ ተቀምጦልኝ እንዳገኝ እፈልጋለሁ። እሺ ቦስ